ሚኒስትሩት ደግሞ ወደዚህ ቦታ ከመምጣታቸው በፊት የነበራቸውን መረጃና የግል ስሜት ነው። ብር ሸለቆ ከመጡ በኋላም በተጨባጭ ያጋጠማቸውን ሁኔታ ሲናገሩ ሁሉም ነገር የተስተካከለ ከግቢ ሕክምና በሚያስፈልገው

በዚህም የነበረው ጥፋትና ውድመት አይደገመ በማለት የጋራ መግባባት ችሏል። የተለያዩ አገሪቱ የደረሰባትን የሰላመትና የዲሞክራሲ ደች ላጭ የሆኑ በሁከትና በብጥብጡ የደረሰውን የደረሰውንም ጥፋት እንዲረዱ በዚህም እንዲጸጸቱ ማድረግ ተችሏል። አሁን ላይ አራት መቶ ዘጠና ሰባት ተጠርጣሪዎች ተመልቀው ወደ መጡበት አካባቢ የሚመለሱ ይሆናል። ሲመለሱም

መታገል ያስፈልጋል። ይህንንም አደርገዋል። የአማራ ክልል አስተዳደርና ጸጥታ ጉዳዮች ቢሮ ኃላፊም አቶ ወልደስንበት የስልጠና ዓላማ ዜጎች የውይይት ባህልን አዳብረውም የተሻለ እንዲፈጥሩ ማስቻል ነው ያሉት፣ በመሆኑም ሰላማዊ ትግል ከተማሪዎቹ እንደሚጠበቅ አስገንዝቧል። በመሆኑ በዚህ ስልጠና ነገር